ሀገራችን ኢትዮጵያ በአፍሪካ አህጉር ለመኖር እጅግ ውድ ከሆኑ ሀገራት መካከል በአንደኛ ደረጃ ላይ መቀመጧ ተነገረ። በኮስት ኦፍ ሊቪንግ መጠቆሚያ ስሌት ከዓለም ሀገራት ሁሉ በአምሳ ሦስተኛ ደረጃ ላይ የተቀመጠችው ምስራቅ አፍሪካዊቷ ኢትዮጵያ አሁን ባለችበት ደረጃ የትኛውም አፍሪካዊ ሀገር በኑሮ ውድነት እንደማይወዳደራት ተነግሯል። ሪፖርቱን ያጋራው የዓለማችን ትልቁ የኑሮ ዋጋ ዳታ ቤዝ ኢትዮጵያውያን በአሁኑ ጊዜ ከየትኛውም አፍሪካዊ በላይ ለምግብ ትራንስፖርትና ለሌሎች መሰረታዊ ወጪዎች ከፍተኛ ገንዘብ እንደሚያወጡ አረጋግጧል። በ2025 የተመዘገበውን የኑሮ ዋጋ የሚዘረዝረው ሪፖርቱ በዛሬው ዕለት ይፋ ሲደረግ የኢትዮጵያ ኮስት ኦፍ ሊቪንግ ጠቋሚ 46.5 ነጥብ ላይ ሆኖ የተገኘ ሲሆን በዚህ ጠቋሚ መሰረት ኢትዮጵያ ለመኖር ውዷ የሆነች የአፍሪካ ሀገር ሆና ስትገኝ በዓለም 53ኛ ደረጃ ላይ መቀመጧም ታውቋል። ለመሰረታዊ ሸቀጠሸቀጥ የሚወጣው ወጪ ወይም የገንዘብ መጠን እጅግ በጣም ከፍተኛ መሆኑ ለዚሁ ውድነት ዋና መንስኤ እንደሆነ ሲጠቀስ፣ ቁጥሩ ኢትዮጵያውያን ዕለታዊ ወይም ሳምንታዊ ግብይታቸውን ለመፈጸም በምን አይነት ጭንቀት ውስጥ እንደሚገኙ ግንዛቤ መስጠት የሚችል ነው ተብሎለታል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የወርሀላ ከተማ ሁለት ምሽጎች አዳሩን በጎንደር የበጋሻው ክፍለ ጦር እንደተሰባበሩ ተናግሯል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ጎንደሬ የበጋሻው ክፍለ ጦር ጎንደር ብርጌድ አካል የሆኑት ናሆሰናይ አንዳርጌና መሬው ሻለቃዎች ምሽቱን ወርሀላ ከተማ ውስጥ የሚገኘውን የጠላት ምሽጎችን ሰባብረው እንዳልነበር አድርጓቸዋል ብሏል። ከምዕራብ በለሳ ወረዳ ዋና ከተማ አርባያና ነጎማ ከተሞች መካከል የምትገኘው ወርሃላ ከተማ ላይ ከምሽቱ 12 ሰዓት ጀምሮ እስከ ምሽቱ አራት ሰዓት ድረስ በተካሄደው ላስጨራሽ አውደ ውጊያ ጀግኖቹ የአገዛዙን ወንበር አስጠባቂ ኃይል ቁም ስቅሉን አብልተው ሳይወድ በግድ ሁለት ምሽጎቹን ሰባብረው እግሬ አውጪኝ እንዲፈረጥጥ አድርገውታል ተብሏል። የአገዛዙ ቅልብ ኃይል ሰሞኑን በጎንደር ቀጠና በዳግማዊ ቴዎድሮስ አምስተኛ ኮር አደገኛ አስፈሪና ፋታ የማይሰጥ ጥቃት እየተፈጸመበት ሲሆን በምሽቱ አውደ ውጊያ ጠላት አምስቱን በሞት ቱን በጉዳት አቶ ሶስት ክላሽንኮቭ መሳሪያዎቹን ከበርካታ ጥይቶች ጋር አስረክቦ ቀጠናውን ለጎንደሬዎች ሰጥቶ ወደ አገኘው አቅጣጫ ዙ 23 ና ሞርተር እየተኮሰ ነብሱን ለማትረፍ ከተማዋን ለቆ ወደ አርባያ ከተማ ፈርጥጧል ተብሏል። ጀግኖቹም ከተማዋን እስከ ንጋቱ 12 ሰዓት ድረስ ተቆጣጥረው ያደሩ ሲሆን አሁንም ላይ ወታደራዊ ጠቀሜታዋ ደካማ በመሆኑ ምክንያት ከተማዋን ለቀው በኩራት ወደ መጡበት ሰላም ተመልሷል ተብሏል። በሌላ የድል ዜና ዛሬ ማለትም ሰኔ 12 ቀን 2017 ዓ ም የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ሰባት ለሰባ ክፍለ ጦር የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊትን ከአጣዬ ከተማ በመነሳት ጋራ ለጎማ ቀበሌ ፈራጅ ጎጥ ላይ ሲደርስ ቀድመው ደፈጣ በመያዝ ሙትና ቁስለኛ በማድረግ ታላቅ ድልን ተጎናጽፈዋል ተብሏል። እንደመሆኑም የአማራ አለኝታ የጀግና መገኛ የሆነችው ሸዋ ቀጠና የሰባት ለሰባ ክፍለ ጦር የአገዛዙን ሰራዊት የስርዓቱ ጠባቂ ተላላኪ ሚኒሻ የሆነውን አቶ አሚኑን ሮ የተባለ ባንዳ እጅ ስጥ ቢባል ፈቃደኛ ባለመሆኑ ካራ ለጎማ ቀበሌ ፈራጅ ጎጥ ላይ ፋኖ መረጃ ቀድሞ ስላደረሰ እንደ ፈጣ በመያዝ የአብይ አሽከር የነበረውን ሚኒሻ እስከ ወዲያኛው ሲሸኝና አንድ የአገዛዙ ሚኒሻ ደግሞ ጉዳት ደርሶበት ነበር። ቢሆንም ሆስፒታል እንደደረሰ ሲሞት የአገዛዙ ወንበር አስጠባቂ ተላላኪውና አድርባዩ የብርሃኑ ጀሌዎች ደግሞ ከሞት የተረፈውን እግሬ አውጪኝ ብሎ በመሮጥ መፈርጠጥ ልምዶ ያደረገው የአገዛዙ ወንበር አስጠባቂ መከላከያ ራሱን ለማዳን ወደ መጣበት ተመልሷል ተብሏል። በቀጣይም መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዚሁ ተጠናክሮ ይቀጥላል ያለው የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ለ70 ክፍለ ጦር ሆኗል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በኩል ስለነበረው የ24 ሰዓታት አበይት ሁነቶቹም አጋርጦ ተነቧል። ሰኔ 12 2017 ዓ ም ስለነበረው አውደ ውጊያ ሲያስረዳ ከሁለት ቀን በፊት የአገዛዙ ጥርቅም ከፍተኛ ሽንፈትን መከናነቡ የማይካድ ሀቅ ነው። ይህንን ሽንፈት ለመሸፋፈን ገቦሬ ከተማ ለመግባት ቢሞክርም በአረንዛው ጎንቻ ነበልባሎች እቅዱ ሳይሳካ እግሬ አውጪኝ ብሎ ለፈርጥጦ እንዲሄድ አድርገነዋል ሲሉ የዘጠነኛ ሳሙኤል አወቀ ክፍለጦር አረንዛው ጎንቻ ብርጌድ በቀን 12 10 2017 አሳውቋል። በዚህም ውጊያ በርካቶችን መደምሰስና ቀሪዎችንም ማቁሰል ሰብአዊና ቁሳዊ ኪሳራ ማድረስ ችለናል ሲሉ፣ በተመሳሳይ በቀኝ ጌታ ዮፍታሄ ንጉሴ ስድስተኛ ክፍለ ጦር ቀስተ ደመና ብርጌድ በኩልም በጠላት ላይ መጠነ ሰፊ ጥቃት ማድረስ ችለናል የሚል ዘገባ ተሰምቷል። ከዚሁ ከጎጃም ቀጠና በተሰማ በሌላ ዜና በምዕራብ ጎጃም ዞን ቁጭ ከተማ ላይ ሰፍሮ ከነበረው የአገዛዙ ኃይል መካከል ስምንት ወታደሮች ብሬንና ስናይፐርን ጨምሮ ሙሉ ትጥቃቸውን እንደያዙ ፋኖን እንደተቀላቀሉ ተሰምቷል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በሚያካሄደው ስቦ ማስከዳት ስራ የአገዛዙ ወታደሮች የተቀላቀሉት አምስተኛ ክፍለ ጦር ስር የሚገኘውን የቡሬዳሞት ብርጌድን ነው ተብሏል። ከዚሁ ጋር በተያያዘ ሌላ ዜና ዛሬ ሰኔ 12 2017 ዓ.ም በቡሬ ዳሞት ብርጌድ ከአባይና መርከብ ሻለቃ በተውጣጣ ኃይል በምክትል ወታደራዊ አዛዡ መሪነት በኮማንዶ ይበልጣል የተመራ አውደ ውጊያ አመርቂ ድል ተመዝግቧል ተብሏል። በዚሁ ውጊያ ከወደ ፋኖ በኩል ምንም አይነት ጉዳት አልደረሰም የተባለ ሲሆን በፀረ አማራዊ ብልጽግና አገዛዝ አገልጋይ ላይ ግን በርካታ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል ሲል ያሳወቀው የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ነው። ከቀናት በፊት በድንገት ተቀስቅሶ እስከዛሬ ድረስ ተፋፍሞ ወደ ቀጠለው ወደ ኢራንና እስራኤል ውጊያ ወይም ፍጥጫ ዩናይትድ ስቴትስ ኦፍ አሜሪካን ስቦ ለማስገባት የሚደረገው ጥረት ተጠናክሮ እንደቀጠለ መገንዘብ ተችሏል። ኢራን ጥርጥል የሌለው ነው በምትለው በፕሬዚዳንት ዶናልድ ትራምፕ የጦርነት ተሳትፎ ዙሪያ ማጣራትና ንግግር እንዲካሄድላት በማሰብ የተባበሩት መንግሥታት ሴኪሪቲ ካውንስል ስብሰባ እንዲጠራ ጠይቃለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ የእስራኤል እስላማዊ አስተዳደር ሰፕሪም ሊደር የሆኑትን አያቶላውን በህይወ እንዲኖሩ መፍቀድ አንችልም ይህንኑ ሀሳባችንን ደግሞ ፕሬዚዳንት ዶናልድ ትራምፕም ይደግፉታል ሲሉ ተደምጠዋል ከአሜሪካ ፕሬዚዳንት ጋር በየቀኑ እንደሚመካከሉ የተናገሩት ቤንጃሚን ነተንያሁ ኢራን ኒውክለር መሳሪያ እንዳትታጠቅ ስንል በምንወስደው በዚህ የጦር እርምጃ ዙሪያ አሜሪካ ተጠቃሚ ናት በማለት የአሜሪካን ፖለቲከኞችን አባብለዋል የሀገር አሜሪካ ፖለቲከኞች ዴሞክራቶችም ሪፐብሊካኖችም ቢሆኑ በሁለቱ ሀገራት ጦርነት መሀል ጣልቃ መግባት ተገቢነት ላይ በሀሳብ ተከፋፍለው የሚገኙ ሲሆን ፕሬዚዳንቱም በጦር ነቱና በአሜሪካ ሚና ዙሪያ ቁርጥ ያለ ውሳኔያቸውን ለማስተላለፍ ለራሳቸው የሁለት ሳምንታት የማሰላሰያ ጊዜ እንደሰጡ በቃል አቀባያቸው በኩል አሳውቀዋል። በምርጫ ቀስቀሳቸው ወቅት አሜሪካ በማያገባት ጦርነቶች መሀል እየገባች የምትተበተብበት ዘመን በእኔ መመረጥ ያበቃል ብለው የነበሩት ፕሬዚዳንቱ ሚላ እስራኤል በሚሰጡት የማያወላውል ድጋፍ ከኢራን ጋር የነበራቸው ኒውክለር ድርድር መጓተት፣ እንዲሁም ከምድር በታች ተሸሽገው የሚገኙትን የኢራንን ኒውክለር ማብለያ ጣቢያዎች ማፍረስ የሚችል መሳሪያ ያላት የዓለማችን ሀገር አሜሪካ ብቻ ከመሆኗ ጋር ተያይዞ ለውሳኔ አጣብቂኝ ውስጥ መግባታቸው ታይቷል። የኢራን ባለስልጣናት በበኩላቸው አሜሪካ እስካሁንም ቢሆን እጇ እንዳለበት እርግጠኛንን፣ ከዚህ በላይ ግን እጇን አስገብታ እስራኤልን የምታግዝና የምታደራጅ ከሆነ መላቀጠናው እንዲጠፋ ምክንያት ትሆናለች በማለት ላይ ናቸው። በዛሬው ዕለት ኢራን እስራኤል ውስጥ የሚገኝ ሆስፒታል ላይ ከባድ ጉዳት ማድረስ መቻሏን ተከትሎ የእስራኤል አ ተሽከርካሪ ወግ አጥባቂ ቀኝ ዘመን ፖለቲከኞች በቴህራን ላይ የሚወሰደው እርምጃ እንዲበረታና ርኅራሄ አሊያም ምህረት ለአያቶላው እንዳይቸር አጥብቀው በመጠየቅ ላይ ይገኛሉ ተብሏል። ኢራን እንደ ሀገር የኒውክሌር ጦር መሳሪያ የመታጠቅ ደረጃ ላይ ገና ያልደረሰች ብትችልም መሳሪያውን የመታጠቅ ፍላጎት የሌላት ሀገር እንደሆነች በራሷና በሌሎችም ዓለም አቀፋዊ ታማኒ ምንጮች እየተረጋገጠ እየተነገረ ባለበት ጊዜ የተጀመረው ይህ ጦርነት እንዲበረታ የሚሹ አካላት እና የአሜሪካ ፖለቲከኞች በየበኩላቸው ከቻይና ወደ ኢራን እየተደረጉ የሚገኙ ሚስጢራዊ በረራዎችን አስተውለናል በማለት የአሜሪካ መንግስትን ትኩረት ለመሳብ ጥረት በማድረግ ላይ እንዳሉ ታውቋል። ፑቲን እና ዢ በዚሁ ጉዳይ ዙሪያ መደዋወላቸውንም አስመልክተው ውጊያው ከእስራኤል እና ኢራን መካከል ወጥቶ አለም አቀፋዊ አውዲ እንዳጎለበተ በማስገንዘብ የአሜሪካ መንግስትን ተሳትፎ እየለመኑ ይገኛሉም ተብሏል። የፕሬዚዳንት ዶናልድ ትራምፕ ውሳኔም በዚህ አካሄድ ከቀጠለ ሁለት ሳምንታትን እንደማይፈጅ እየተገመተ ነው።